ኦኬ እሺ፣ አሁን አንድ ሲቹዌሽን እሰጥሃለሁ፣ ስናሪዮ እሰጥሃለሁ። ከዛ ምን ታደርጋለህ መሰለክ ሹድ፣ ኩድ፣ ውድና ማየትን በመጠቀም ኤግዛምፕል ትሰራልኛለህ። ግን አንድ ሲቹዌሽን ነው የምፈጥርልክ። የተለያየ ኤግዛምፕል አይደለም የምትሰጠኝ። አንድ ሲቹዌሽን እሰጥሃለሁ። በዛ አንድ ሲቹዌሽን አራት ኤግዛምፕል። ስለዚህ በቃ ሁሉንም አንድ ሲቹዌሽን ስናሪዮ ነው ማለት ነው። ኤግዛክት ለምሳሌ፣ ለትሴ ጓደኛህ የምታውቀው ሰው ታሟል ንበል፣ ሹድን ኩድን ውድና ማየትን በመጠቀም ኤግዛምፕል እስኪ ለምሳሌ ትችላለህ የፈለግኸው መጠቀም። ሹድን የምንልበት ምክንያት ምክርን የምንሰጥበት ጊዜ ነው። ሰው ቃላብ ጓደኛው ተሟል ዩሽድ ሲ ዶክተር ብሎ ያማከረው ነው ማለት ነው። ሰላም የማሩ ፋሚሊ፣ በድጋሚ እንኳን ወደ ቻናችን በሰላም መጣችሁ። ዛሬም በተለየ ታይትልና ርዕስ ነው የተገኘንላችሁ። ስለምን እንደሆነ ኦፍኮርስ ቪዲዮ ላይ በደንብ ስንገባ እናየዋለን። ከዛ በፊት ግን ፕሊዝ ሜክ ሹር ሁሉም ሶሻል ሚዲያዎቻችን ላይ ቲክቶክ፣ ዩቱብ፣ ኢንስታግራም ላይ አክቲቭ መሆናችሁን እንዳትረሱ። ሼር፣ ላይክ እና ሰብስክራይብ አድርጉ። ማንኛውም አይነት ጥያቄ ኮመንት ላይ እንቀብላለን። አሁን ለትስ ገት ኢንቱ ኢት። ዛሬ የምናየው ስለ ሞዶል ቨርብስ ወይም አጋዥ ግሶች ነው። ኦኬ፣ በመጀመሪያ እንደተለመደው ዲፋይን እናደርገዋለን። ኦኬ፣ ሶ ዋት አር ሞዶል ቨርብስ? ሞዳል ቨርብስ የምንላቸው ሞዳል ደግሞ አጋዥ መሆኑ ነው ማለት ነው። ሶ እንደሚለው ከሆነ ስፔሻል ሄልፒንግ ቨርብስ አጋዥ ግሶች ናቸው። ያለባችሁ ያልነው ምክንያት ለዛ ነው ማለት ነው። ለምሳሌ ዛሬ አራት እናያለን። ሽድ ኩድ ውድና ማይት እናያለን ማለት ነው። እንዴት ነው የሚረዱት? እንዴት ነው የቨርቡን ወይም የግሱን ትርጉምና ቶኑን ሊቀየር የሚችለው የሚለውን እንመለከታለን ማለት ነው። ከጥያቄ ጋር እየሰራን ማንኛውም አይነት ጥያቄ ካላችሁ ፕሊዝ ኮሜንት ላይ ለማሳወቅ እንዳትፈሩ። ኦኬ ሶ ዛሬ እንደነገርኳችሁ የምናየው ኢዝ ሹድ፣ ኩድ፣ ውድ እና ማይት። መጀመሪያ እስኪ ዴፍኔሽኖችን እናያቸው። ሹድ የምንጠቀመው ኢዝ ዌን ዊ ዋንት ቱ ጊቭ አድቫይዝ ኦር ሬኮሜንዴሽንስ ኦኬ። አንድ ነገር ኢትስ ቤስት ቱ ዱ የተሻለ ምርጫ ነው ብለን ስንል ወይም ደግሞ ምክር ስንሰጥ ለሰዎች ሹድ የሚለውን በመጠቀም ነው የምናስረዳው ማለት ነው። ቲስ ሉክስ ላይክ አሁን ለምሳሌ ሌትስ ሴይ ሰሞኑን ኮምስ ቱ ዩ አንድ ሰው እናንተ ጋ ይመጣና በጣም ውፍረቱን ለመክሳት እንደሚፈልግ ይነግራቸዋል። አይደለ? ኦፍኮርስ ውፍረት ለመክሳት ደግሞ ዳይታችን ዋና ዋና ፓርቱ ነው። ዩ ሹድ ኢት ሞር ቬጀቴብልስ ትላላችሁ። ቬጀቴብሎችን በደንብ ብትመገብ የተመረጠ ነው ብትመገብ የተመረጠ ነው። ምን እያደረጋችሁ ነው? ምክር እየሰጣችሁ ነው። የተሻለ ምርጫ ቬጅቴቡልስ መብላት የተሻለ ምርጫ ነው ብላችሁ ስለምታስቡ አድቫይስ እየሰጣችሁ ነው ማለት ነው። ወይ ደግሞ ሌትስ ሴ ወይኔ አሁን ያለሁበት ህይወት በጣም አስቸጋሪ ነው፣ ብር ያስፈልገኛል ቢላቹ ሰው መጥቶ ብር ለማግኘት ምንድንነው የምናደርገው? ቢ ወርክ አይደለ ይሽ ገረጃው እንላለን። እስኪ ስራ ያዝ፣ እሱን ሞክረው ወይም እሱን ሞክረው እንደማለት ነው ማለት ነው። ኦኬ አሁን ደግሞ ሙቫውን የምናደርገው ወደ ኮድ ነው።

ቢሜና ሆ ቤት ላትሆንም ትችላለች፣ ግን ቤት ልትሆን ትችላለች ብለን የበለጠ ስናስብ፣ እሺ ቢሆ እንላለን። ወይ ለምሳሌ ደግሞ ክረምት ላይ ነው ያለነው ሲዝን አይደለ። ክረምት ላይ ደግሞ እንደሚታወቀው ንደፍ፣ ዛሬ ከሰዓት ሊዘንብ ይችላል እንላለን ማለት ነው። ፖሲቢሊቲ ጋር ደግሞ ስንመጣ ንር እያለ ነው። ከዚህ በፊት ወናዝ ያንገር ልጅ እየነበርኩ በደንብ መረጦች ነበር ፈጣን ነበርኩ፣ አሁን እንዳልሆነ እያሳየ ነው። ፓስት አቢሊቲ ማለት ከዚህ በፊት የነበረን አቢሊቲ አሁን ግን የሌለን ነገር ማለት ነው። አሁን ደግሞ የምንቀጥለው ወደ ውድ ነው። ውድ ምንን ይገልጻል መሰላችሁ? ሃይፖቲካልስ ወይም ፖላይትነስ። ሃይፖቲካልስ የምንላቸው ኢፍ ሲቹዌሽን የሚገልጹ አንድ ነገር ቢኖረን ኑሮ

ምንድን ነው የሚያሳየው? ዊንግስ ክንፍ። የለኝም፣ ክንፍ ቢኖረኝ እበራለሁ ነው፣ መብረር እፈልጋለሁ ነው። ኢፍ አይ ሀድ ዊንግስ አይ ዋንት ቱ ፍላይ ካለ ቢኖረኝ ኑሮ መኞትን ነው የሚያሳየው። የለኝም ኦቢቪየስሊ ዊንግስ፣ ግን ቢኖረኝ ኑሮ መብረር እፈልግ ነበር። ኢፍ አይ ሀድ ሚሊዮን ዶላርስ አይድ ትራቨል ዘ ወርልድ አይደለ? ሚሊዮን ዶላርስ ቢኖረኝ ኑሮ ዓለምን አስሳት ነበረ ግን የለኝም ሚሊዮን ዶላር ምኞት እናሆን ነው የሚገልጸው፣ ማለት ነው። የዛኔ ምን እንጠቀማለን? ውድ እንጠቀማለን ማለት ነው። አሁን ደግሞ ወደ መጨረሻው ስናል ማየት ማየት ምናያ ማየት ምን ነው የሚገልጸው? ዊክ ፖስቢሊቲ፣ አንድ ነገር የመፈጠር እድሉ በጣም ቻንሱ ዝቅተኛ ሲሆን ማየት ነው የምንጠቀመው። ሌት ሴ ቅድም ክድን 50 ፐርሰንት ብያቸዋለሁ። ማየት ላይ ደግሞ ሌት ሴ 25 to 30 ፐርሰንት 25 ከ30 ፐርሰንት ባለው ማለት ነው። ሌት ሴ ከጓደኞቼ ጋር ነገ ቀጠሮ አለኝ ለምሳ ተቀጣጥረናል። ግን ስራ አለኝ። ፖስቢሊቲው ዝቅ ያለ ነው። ምክንያቱም አት ደሴም ታይም ማወቅ ያለባችሁ ስራ ኖሮኝ ምሳ ቀጠሮ ካያዝኩኝ አመቻቸዋለሁ ማለት ነው። ግን ፖስቢሊቲ ሊኖር ይችላል፣ ለአረፍድ የምችልበት ምክንያቱም ቢፈጥሩ አይታወቅም። መንገድ ሊዘጋጋ ይችላል። ስራ ሊያስቆየኝ ይችላል። የተለያየ ሲናሪዎችን በማሰብ የመፈጠር እድሉ ዝቅተኛ መሆኑን ለማሳየት ስንጠቀም ማይትን ነው የምንለው ማለት ነው። ኦር ማይት ትሬን ዚስ አፍተርኑን ልንልም እንችላለን ማለት ነው። ሶ ይህንን ኤክስፕሌን ካደረግኩኝ በኋላ አሁን ለእናንተም፣ እንደገና ለአንተም ቃላብ አንድ ሲናሪዮ ሲዌሽን ክሬት አደርግላቸዋለሁ። እሱን ሲናሪዮ በመጠቀም ምን ታደርግልኛለህ ለመሰልክ ሽድ ኩድ ውድ እና ማይትን ተጠቅመህ ኤግዛምፕል ትሰራልኛለህ። ስናሪዮን ምን በለው መሰለክ፣ ጓደኛ ታሟል። አንድ ጎረቤት የምታውቀው ሰው ታሟል እንበል። ሹድ፣ ኩድ፣ ውድና ማየትን በመጠቀም ኤግዛምፕል ትሰጠኛለህ። ስናሪዮ ምን መሰለክ ሲችዌሽን በለውና ፍሬንድ

ዩ ሹድ ሲ ዶክተር። ይህ ምን ነው የሚያሳይልን? አድቫይስ ኦር ምክርን። ኦብየስሊ እንደሚታወቀው ጓደኛው ታሟል። እዚህ ጋ ምክሩ ሊሆን የሚችለው ዩ ሹድ ሲ ዶክተር፣ ዶክተር ብታይ ኦር ብታይ የተመረጠ ነው ብሎ የተሻለ ምርጫ ብሎ የሚያስበን እንደ ምክር እየሰጠ ነው ማለት ነው። አይደለም ኦኬ። አሁንም ከፈለገው ከኮድ ከውድና ከማየት ቀጠለ ይሄኛውን ስናሪዮ በመጠቀም ፖሲቢሊቲን ይገልጽልናል። ኦኬ ናይስ ሶ እንጠፈውና እዚህ ጋር ሽድ ነው አድቫይስ የሚሰጠው። ይሄ ደግሞ ዩ ኩድ ሀቭ ኮልድ ነው አልኩህ አይደለም። ፖስቢሊቲ አይደለ የሚያሳየው? ኦኬ ሶ እዚህ ጋር ልብ እንድትሉ የምፈልገው ኮድ፣ ከዚህ በፊት እንግሊሽ አት ዘ ሆስፒታል በሚለው ርዕስ ሰርተናል። ኮድ ማለት ጉንፋን ነው። ጓደኛው ታሟል። ኦብቪየስሊ ቃላ ዶክተር አይደለም፣ ህመምን ምን ሊሆን እንደሚችል አያውቅም። ነገር ግን ምን ሊሆን ይችላል ብሎ የሚያስበው ነግሮታል። ፖስቢሊቲ፣ እሱም ጉንፋን ሊሆን ይችላል ዩ ክድ ሃቭ ኮልድ፣ ጉንፋን ይዞ ወይም ይዞች ሊሆን ይችላል እያለ ነው። ሶ ፉሊ ኮምፕሊትሊ እርግጠኛ አሁን አይደለም የሚለው ያለው፣ ነገር ግን የሚጠረጥረው ነው የሚነግረው ያለው ማለት ነው። እሺ ቃል ን ት ሁለት የቀረእ ና በመጠቀም ስኝ ር ናይስ አ ቃላ ሲ የመሆኑ ድሉ ዝቅተኛ ነው፣ ምክንያቱም አንድ ሰው ሲታመም እንደ ድንገት ተነስቶ ሆስፒታል ሳይሄድ መድኃኒት ሳይኖረው የሐኪም ትዕዛዝ ሳይታዘዝለት ሊሻል ይችላል።

መድኃኒት ነበር የምወስደው እሱ የሚያደርገውን በእነሱ ቦታ ቢሆን ኖሮ የሚያደርገውን ነገር እየገለጸ ነው። ኢንወይ ኢንዳይሬክት በጉራግኛ መድኃኒት ውሰድ ወይም ውሰጂ እያለ ነው ማለት ነው። ለዛ ነው ሃይፖቴቲካል የሚያደርገው ኢፍ ሲቹዌሽን ስላለበት። ኦኬ የዛሬ ቪዲዮአችን ይህንን ይመስላል ጋይዝ። ሞዳል ቨርብዝና ያየነው ሲን ደ ዴፊኒሽን ትርጉሙን የሞዳል ቨርብን አጋዥ ግሶች ምን ማለት እንደሆነ አይተናል። አራት አጋዥ ግሶችን አይተናል። ሹድ፣ ኩድ፣ ውድ፣ ማይት ዲፋይን አድርገናቸዋል። እንደገና ደግሞ ሲቲዌሽን ፈጥረን ኤግዛምፕሎችን አይተናል ማለት ነው። አይ ሆፕ ኢት ዋዝ ሄልፕፉል። ካልገባችሁ ኮመንት ላይ ጥያቄ፣ ማንኛውም አይነት ኮመንት እንቀበላለን። ቻው